ልጅ ልዳና በጣም ወድሽ ሰው ከልክ በላይ ሲደሰት ማየት ያስከፋል። በቃ እንዲህ ጥርሱን አረግፍለት። እንዲህ የሆነ የሚሰማኝ ሰው ጫት መቃምና ማጨስ ይመስለኛል። በጣም ዋሻለሁ። ተኮላ ግርማ ነው ትክክለኛ ስሜ ማለት ነው። ሁለት ወር ነው የታሰርኩት። ሰላም፣ እንዴት ናቸው የእምሮት ዩቲዩብ ቤተሰቦች? ዛሬ ደግሞ ሳዶርን ይዤላችሁ መጥቻለሁ። የተለያዩ ጥያቄዎችን እየጠየቀን ከካሜራ ጀርባ ያለው ትክክለኛ ህይወት ምን ይመስላል የሚለውን አብረና እናዝዘዋለን። አብራችሁን ቆዩ። ሳዶ ደባለ አምሮፋል። ተመሳሳይ የለበስን ከኔ በኋላ ነው የገዛች ይመስለኛል ስጣት እንዴት እንደምወዱ። እሷም ተወዳለች በጣም እኔ ደግሞ እሷን ወዳታል። ን እስኪ ሙሉ ስም ለተመልካቾቻችን አስታውቅልን። እሺ በመጀመሪያ ደረጃ ከአሁን በኋላ የምናገራቸው ነገሮች እውነት እንደውም ላረጋግጥልሽ ፈልጋለሁ። ማለት እስከ ዛሬ የተለያየ ቦታ ላይ የተለያየ ጠይቅ ጠይቅ ያለሽ ቲቪ ፕሮግራም ላይ ኢንተርቪው ተደርገናል፣ ግን እስከዛሬ ሰው እንዲያውቅም ፈልገው ነገር ነበረ እውነቱን ደግሞ ተናግሬ አላውቅም፣ እና በመጀመሪያ በጣም ይቅርታ ማለት ምናልባት የምትሰሙት ነገር ከዚህ በፊት ሰምታችሁ የማታውቁት ነገር ከሆነ ይቅርታ ልላችሁ እወዳለሁ። ፈልጌ ሳይሆን የራሴ የግሌ ምክንያት አለ እንደዚያ ያደረግኩበት። ስለዚህ ገና ኢንተርቪውን ከመጀመራችን በፊት ቤተሰቦችንም አንቺንም ይቅርታ መጠየቅ እፈልጋለሁ። ዛሬ ልናለዚ ዘለ ነው ወደ ጠቅ ስሜ ብዙ ቦታ እንዳልኩሽ ተናገር ያለው ሳዶር አይደለም። ስሜ ዳግም ዳግምም አደለም፣ ተኮላ ነበረ። ስሜ ተኮላ ግርማ ነው፣ ትክክለኛ ስሜ ማለት ነው። ግን ተኮላ የቤት ስም ነው፣ ስሜ ናት ተኮላ ነው፣ ተኩላ ግርማ ነው። ግን ብዙ ሰው የሆነ ይደብረዋል። አሁን በቃ ተኩላ ምናምን ነገር እኔም ስባል ይደብረኛል። ሰውም በቃ ሰው ላይ ሲቀልድ እሰማለሁ። ማለት መጥፎ ስም ሆኖ ምናምን ሳይሆን ምናልባት ከዕድሜያችን ጋር ምናምን እንትን ላይል ይችላል። ምናምና አላለ ያው ዘመኑ እንትን እያለ ሲመጣ እየቀሩ የሚመጡ ስሞች አሉ። አሁን ሕፃን ልጅ ሲወለድ አበበ ምናምን አይባልም። ጊዜው እንትን እያለ መጥቷል እና እሱ ስለሚደብረኝ ወንድምና እህቴ ስማቸው አላዶርና ሮዳስ ስለዚህ በቃ ከነሱ ጋር ስለማመሳሰል ለሞክር ብዬ የኔ ስም ሳዶር ነው ብዬ ማውራት ጀምረው። ቲክቶክ ላይ የትም ሳዶር ነው የሚለው መታወቂያ ለማንም ማሳይ ይቻል። መታወቂያ ላይ ግን ተኮላ ነው የሚለው። ተኮላ እንዳትም እንደሆነ ተኮላ። ወደ ሁለተኛው ጥያቄ እንሄዳለን። የትውልድ ሀገር እና ያደግበት እኔ ተወልጄ ያደግኩት ሀረር ነው። ብዙ ሰው አዲስ አበባ ነው ይመስለ ይመስለኛል ግን አዲስ አበባ አይ የነገርኳችሁ እንደዛ ስለሆነ ነው። እኔ ሀረር ነው ተወልጄ ያደግኩት፣ ሀረር ነው ተወልጄ የኖርኩት። ግን በቃ እዚህ የተወለድኩት ጨርቆስ ነው ምናም ስል የነበረው እና አይደለም ውሸት ነው። በድጋሚ እንግዲህ ይቅርታ፣ ስለ አርሻዎቹ ተወልጄ ያደግኩት ሀረር ነው። ያው እንደ ሴቶቹ የጥያቄ የነበረን ብዬ ተስፋ አደርጋለሁ። እድሜ ስንት ነው? ታነስተሽብኛል። እኔ ሰላሳ አንድ አመቴ ነው። ኧረ በእግዚአብሔር ትክክለኛ እንትን አይ ነገርኩሽ፣ ዛሬ የማዋሽበት ምክንያት የለኝ እና እድሜ ሰላሳ አንድ ነው ሜቢላ ልመስል እችላለሁ እንዲ ሲታይ እና እሱ ለእኔ እንደ ዋሻ አንድ ምክንያት መሆን የለም። አሁን ሰው አያመኝም። ሰላሳ አንድ ዓመት ምናምን ስል አያመኝም። በአንተማ 24 23 ምናምን ምናምን የምትሆነው እኔ ዩኒቨርሲቲ ገብቼ ወጥቻለሁ። ሁለት ዲግሪ ያለኝ ምናምን ምናምን እና የብዙ አመት ታናሾች ናችሁ ስመክራችሁ ምናምን እሺ በሉኝ እንትናት ብሎ ከኔ ጋር አትከራከሩ። ብዙ ነገር ውስጥ ከታችኋል። እኔ ብዙ ነገር ላይ ብዙ ነገር ያስተማርችኝ ሰው ነኝ። እዚህ ጋር ስቅ ምናምን እንዳትሸወች፣ እሺ ቅር እንዳይልሽ። እንግዲህ አንቺንም ቤተሰቦችንም ይቅርታ ጠይቄ ነው የጀመርኩት። ለምን የማውራው ነገር ኤክስፔክት የምታደርጉትን አይነት እንዳልሆነ ስለማቅ ማለት ከዛሬው አሾትም ደብሮኛል። ከዚህ በኋላ ደግሞ ውሸት አልፈልግም። ወደ ቀጣዩ ጥያቄ ነው የምሄድበታለኝ። እሺ ከራስ በአስተካክለው ብለህ የምታስበው ባህሪ ምንድን ነው? ባስተካክለው ብዬ የማስበው ነገር ውሸት፣ በጣም ዋሻሉ ለማስተካከል በጣም ያላደረኩት ነገር የለም፣ ምንም ያላደረኩት ነገር ያለ አይመስለኝም። ለመተውና አልቻልኩም። በቃ መልጠኛ አንዳንዴ የለም። ይሄ እውነት ከተናገርክ እንገላለን እንደተባለሰው ይመጣልኛል እኔ አላውቅም። በበልበልኝ ያለውበትን ቦታ ሳይቀር ነው ታክሲ ውስጥ ነኝ። አታስጨንቅኛው ሌላ ጥያቄ ጠይቅኝ። ጥፋተኝነት ስሜት እንዲሰማ ልምድ ለመተው የከበደ ነገር ሁሉ የሚያስቸግር ነገር ምንድን ነው? እኔ ነዚህ ሽ ባላውራ ደስ ይለኝ ነበር፣ ግን ጫት መቃምና ማጨስ ይመስለኛል። እየተገረጽን ቢሆንም ሰው የሆነ ነገር የሚያደርገው ሰው አየኝ አላየኝ ብሎ የለ ሰው ብሎ ምናምን ሳይሆን ወይ ራሱን ካሳመነው ወይ ራሱን ካስደሰተው ነው በ የማደርገው ነገር ላይ ካስደሰተኝ ለምን እንትን እላለሁ። እንደዚህ አይነት ባህሪ እንዳለበት ብዙም አታውቂያቸው። ነገሮች ታውቂያለሽ ስለ እኔ እና ኤክሳይትድ። ማቆሙ ከብዶኛል፣ ግን ለማቆም ባልሞክር ራሱ ምንም ነገር እኮ ትክክለኛ ነገር ለዋሽ እንድታሽ ሳይሆን ትክክለኛ ነኝ ማቋም ባህሪ መልሰድ ደበርኩሽ? አይ ደበርከኝ ሳይሆን ችግር የለብኝ። ግን እኔ እኔ እንደውም ጥሩ አጋጣሚ ሆነልኝ። በቃ ማለት ራሴ ላይ ደበረኝ ማናገርና በአንቺ በኩል መሆኑ አሪፍ ነው። ሰው ስለ እኔ ማወቅ ያለበት በናሆም ያልቻልኩት ነገር ጫትና ሲቀረፅ እንግዲህ ከሳምንቱ ሳምንቱን ግማሽ አብረን የምናሳድፈው በቃ መቼም ምናምን እና በቃ ሰው ነገር ማድረግ ከፈለገ ጊዜና ቦታ ያጣልበሽ ታስበልሽ። ቀላል ነገር ነው ችግር ፍቅረኛአለሁ አሁን ላይ ፍቅረኛ አለኝ። ግን የሶስት ዓመት ህፃን ልጅ አለች። አረሳዶር ተው፣ ልጅ አለኝ። ያሳፍራል ማለት ሳይሆን እኛ ሳናቀ የሶስት ዓመት ልጅ ዓመት ሙሉ እንዲያውቅ የማይፈልገው ነገር ኖራላ። ሁሉ ነገር ላታውቂ ትችላለች። የምታውቂ ሊመስልሽ ይችላል የሆነ እንደምታውቂ አድርገሽ እንድታስቢ አድርገሽ ሊሆን ይችላል። ባሽ የሶስት አመት ልጅ አለች፣ ኢልዳና ትባላለች። ከወቅሻ ጋር አስታወቅሻለሁ። ታይው በቃ ተይና በቃ ሰላም በያት ታይሆለች። ኤልዳና ሰላም፣ ኤልዳና። እሺ መብላት የምትወደው ምግብ ምንድን ነው? ሁለት ሞዶ ምግብ ዱባ። በእግዚአብሔር አለ ዱባ አልወድም። ዱባ ደስ ይለኛል። ነገር ሁሉ በተደጋጋሚ ነገር እሱን እቴ ነው። ዱባ በጣም ነው የሚመቸኝ። ዱባ ግን ምቹ፣ ለምንድን ነው የማይሸጠው? ሆቴል ውስጥ እኮ መሸጥ ያለበት ምግብ እኮ ነው ዱባ። አንሬትድ የሆነ ምግብ እኮ ነው ዱባ። በእናትሽ እኔ ደስ ይለኛል ዱባ። ሰርተሻት አበይኝ፣ እሺ? ዱባ ፀድ ነው በስርዓት ከተሰራኩ ዶሮ ዶሮ እኮ ነው የምለው ዱባ ማለት። ምን ስትለኝ ነበር ያልኩሽን? ታዩ በቃ ሁለት ጊዜ አውቃለሁ። አንደኛው መስራት መድስልኝ፣ አንደኛው አንደኛው አንድ ቀን ያደርኩት ኖርማሊ መታሰር የሚባል አይደለም። ዝም ብሎ ነው፣ ባላደረግኩት ነገር ተጠርጥሬ ነው። ግን ሁለተኛው ሁለት ወር ነው የታሰርኩት፣ ሁለት ወር ነበር የታሰርኩት። ከሰዎች ጋር ተጣልታል። በቃ ከአቅሜ በላይ ሲሆን ያው ወንድ አይደለች። ትታያለሽ አልፎ አልፎ እና በቢራ ጠርሙስ ነበር የመታሁት። ልጅ ትንሽ ተጎዳ። ገባሁ። ከሁለት ወር በኋላ በዋስ ወጣ። ከም በኋላ አልገባም። የገረመኝ ነው መልሶች በወር እስከ ስንት ብር ታገኛለህ? በወር ይለያያለሁ ከመቶ ሰማንያ እስከ ሁለት መቶ አስር ሺህ። ከኛ ጋር ከምትሰራው ስራው ውጭ ሌላ የምትሰራው አለ? ነው ህዝብ ፊት ማውራት የምፈልገው ነገር አይደለም። በስራው አላምንም፣ ትክክለኛነትና ሚዲያ ፊት መናገር ትክክለኛ እንደሆነ መስራት አለብኝ። ግድም ለመኖር መስራት አለብኝ፣ ግዴታ። ቤተሰብ አለኝ፣ ልጅ አለኝ። የራሴ ላይፍ አለኝ ብዙ ወጪ አለብኝ ጎን ላይ ደግሞ እንዳልኩሻ አለብኝ እና ሳታምንበት ነው የምትሰራው ገንዘብ ለማግኘት እሺ በህይወት የሚያስከፋ ነገር ምንድን ነው አይ እንኳን በዓል ነገር ይሻላል በጣም የሚያስከፋ ነው አይ አለ ለእኔ ያለሽ አመለካከት እንዲቀየር አልፈልግም ካስቀመጠሽኝ ቦታ እንድታወርድኝ አልፈልግም ሚግሮን ሁሉም ሰው የሚያስከፋው ነገር አለ። እኛ ያስከፋኛል መሰለሽ ሰው ከልክ በላይ ሲደሰት ማየት ያስከፋኛል። በቃ ወይ እኩል አብሮኝ የሰራ ሰው ሊሆን ይችላል፣ ወይ ከኔ በኋላ የመጣ ሰው ሊሆን ይችላል። ምናምን የሆነ ነገር ሰርቶ ወይ ሲደሰት ምናምን ወይ ሲያልፍለት ሲቀየር ሳይ እነቀው ነቀው ነው የሚለኛል። ለብዙ ሰዎች እኮ አንተን አይደል ካስተያረካቸው የምታመጣቸው የምሰራበት ቦታ ሊሆን ይችላል ግን አልፈለ ማለት የእነሱን ደስታ ባትፈልግ የእነሱን መለወጥ ባትፈልግ ለምን ታመጣቸዋለህ? ያመኛል በቃ ይስሩ። ግን በቃ እንዲበልጥኝ እንዲለወጡ እና እኔ ከምደሰት ምደሰቱ ግን ከእኔ ከእኔ በላይ አንቺን ተደስተሽ ካዮች ደብርኝ። እንግዲህ ሁላችንም እንደምናውቀው ምግብ መስራት ትችላለን። እና ስሰራው ይዋጣልኛል የምትለው ምግብ ምንድን ነው? በዚህ አጋጣሚ ምግብ መስራት አልችልም። የሆነ መጨረሻ ላይ የጫንት ቪዲዮ አለና ያው አይታችሁታል፣ ቪዲዮና አብዛኞቻችሁ ስገዛ ምናምን ምናምን ነገር ተቀረጸ ቪዲዮ ላይ ምናምን ካያችሁ ድንገት ስከትፍ ምናምን ምናምን ነገር ስሰራ ምግቡን አልታየምና ሲስተር ነበረች። ስለዚህ እሷ ትከትፍልኛለች። ከከተፈችልኝ በኋላ ቢላ ተቀብያት ቢላውን ይዘና ነው ቪዲዮ። ስለዚህ ያው እኔ የከተፍክ ይመስላል

እንቁላል ቅቅል ግን ጎበዝ ነኝ። ጥጃው ሀያደጋ ደቂቃ ከተንተከተከ በኋላ ማውረድና መላጥ ስልጥ ይነሳብኛል። እንትን ስጋው አብሮ እንዳይደብርሽ በስራ ያጋጠመኝ ኖርማሊ ገጠመኝ ሳይሆን ምን መሰለሽ፣ እየሆነ እየሰራን አንዳንዴ ወይ ሳልቅም ወይ ሳላጨስ ምናምን በምንሰራ ጊዜ የሆነ ሰዓት ላይ የሆነን ሰው እነቅነቅ ይለኛል። በቃ አንቅ እንዲህ ጥርሱን አራግፍለት እንዲህ ሆነ። የሚሰማኝ ስሜት በጣም ከባድ ስሜት ነው፣ እና ውሃ ጠጥቼ ምናምናም ነፋስ ለውጥቼ ምናምን ለመረጋጋት እሞክራለሁ እንጂ በቃ ልክ ሆነ እዛ ስሜት ውስጥ እንዲህ ክስክስ ነበር የማደርገው። ግን መቼ ነው እኔ እኮ በቃ ወጥቼ እንደዚያ ከእዛ ወጥቼ እስከ አስራ ሁለት ሰዓቱም እንገርዛለን ሌሊት። መች ነው እንደዚያ የምትሆነው አንተ? ወጥቼ ምናምን ነፋስ መተኝ ተረጋግ- እንዳልኩሽ እኮ ነው። ሁሉን ነገር የለም እኮ እታውቂያት። እሺ ማንም ሁሉን ነገር ሊያቅ አይችልም። አንቺ የምታውቂው እኔ እንድታውቂው ማድረግሽን ነገር ነው። ግን እግዚአብሔር ይመስገን በቃ አንዴ ነው፣ እሱንም እራሴን ተቆጣጠሬ እንትን ብያለሁ። አንዳንዴ በቃ መቆጣጠርም አልችልበት ዐይነት እንትን ውስጥ እገባለሁ። እንዳትፈሪ ደግሞ እንደ ስልሽ ሴት አልመጣም፣ ወንድ ነው እምመጣው። እሺ የሰው ጥርስ ነው ማለት እንግዲህ፣ ሁላችንም የምናውቀው ቡና በጣም እንደምትወድ ነው። እና ሳጠጣም ማለት ለማትችል ቡና የሌለበት ቦታ ሂደህ ሳጠጣ ብትል ምን ትሆናለህ? በነገራችን ላይ ያው እስካሁን እንዳልኩት ሰው የሚያውቀውን ነገር እኔ እንዲያውቅም ፈልገውን ነገር ስለምናገር ነው እንጂ ቡና የሚያልሱስ የለብኝ። ቡና ብጠጣም ባልጠጣም ሁሉም ሰው የሚያውቀው ነገር ሳደር ቡና እንደሚሆን እንዲያውቁ አድርጌ ነው እኔ እንድታውቁ አድርጌ እኮ እንዳልኩሽ፣ አንቺ ስለ እኔ የምታውቂው እኮ እኔ እንድታውቂው የማደርግልሽን ነገር፣ የምነግርሽን ነገር፣ የማሳይሽ ነገር ቡናን ጠጣው አልጠጣው ምንም። ግን በቃ ዋና ሲጋራ እናጫት ነው ና መጠጣት። አንድ ሰዓት እየደረሰ ነው። ቶሎ ቶሎ ጓደኞች የጠበቀ የረፍት ቀንና ትሻ ነው። ይ በመጨረሻ በቃ መጨረሻ ማስተላለፍ የምትፈልገው መልዕክት ካለ እዚያ ደረሰኝ። እግዚአብሔር የተመሰገነ። ቤተሰቦች ወዳችኋለው። እናቴ፣ አባቴ፣ አክስቴ እኔ መዘርዘር አልፈልግም፣ ሁላችሁንም በጣም ወዳችኋለሁ። በብዙ ነገር ከጎን የነበራችሁ አንዳንድ ነገሮችን እንዳስተካከል ከጎን ስትደግፉን፣ ስትመክሉኝ የነበራችኋላችሁ ሁላችሁንም ሁላችሁን አመሰግናለሁ። ልጄ ኤልዳና በጣም ወድሽ፣ እግዚአብሔር ያሳድግሽ። አመሰግናለሁ። በቃ ጨርሰናል። እንግዲህ ተመልካቾቻችን የነበረን ቆይታ ይሄንን ይመስላል። ሁላችሁም ሰብስክራይብ ያደርጋችሁ አቺ ጋር ነው እኔ በግ በግ እኮ ነሽ ማርያምን። ጋይስ እንግዲህ ዛሬ በራሷ ቤት፣ በራሷ ቻናል፣ በራሷ ስቱዲዮ፣ በራሷ ሴታፕ ፕራንክ አድርገናታል። አንድም ጥያቄ መልስ ትክክል አልተመለሰላትም ጋይስ። እግዚአብሔርን አንዱን መልስ ትክክል አይደለም። ገሶ ምን ማለት ነው? ገሶ ምን ማለት ነው ጋይስ? እንዴት ነበር አስጨንቀናት። አላ ስጭኛ ቪዲዮ ፖስት እኔ እኮ ነው የምሆን ያለበት። እኔ ግን ፕራንክ ያደረኩሽ። ሲጀመር በግ የሆነች ልጅ እውነት! እንዴት ቆይ ምን አይነት በግ ነሽ? መጀመሪያ ላይ አልካው በቃ ነገር ማቆም የከበደኝ ነገር ውሸት አላልኩሽ። ስለዚህ ሊያወራው የሚችለው ነገር ውሸት ጋይ ሰርተንላታል ማርያምን ተሳክቶልናል። እግዚአብሔር እኔ እስካሁን ሳውራ ከነበረ አይነት ነገር ይጠብቃችሁ፣ ይሰውራችሁ። እሱስ በተለይ ወጣት ሆናችሁ ወጣት ሆናችሁ እግዚአብሔር ወጣት ሆናችሁ ከእንደዚህ አይነት ተግባር ምንደሚባለው ራሳችሁ እንድታርቁ ነው መክሩ። በእኔ እድሜም ከኔ ታናሽ ሆናችሁ ከኔ በላይም ላላችሁ ሰዎች ለሁላችሁ ማስተላለፍ የሚፈልገው ነገር ማለት ነው። ገዳይ ነገር ነው። መጥፎ ነገር ነው። እንዳትሞክሩ። በጣም የምጸየፍና የምጠላው ነገር ነው። እድሜም በተመለከተ ደግሞ ስንት አመት መታወቂያ ላሳያችሁ። አሳያችሁ ተኮላ ነው ስሜ የተኮላ ነው ብያት እኮ አመነች ታያለ ዘር ስንኪያንች እያነበብሽ ንገሪያቸው ታለድሜ ጾታችን አይደለም ዚ ቀን ስምንተኛው ወር ተኮላ ተኮላ ግርማ። አንቺ ሞኝ ነሽ ማርያም። የአብርሃም በግ ማለት አንቺ ነሽ። ማረድ ነበር አንቺ ለበዓል። እና ጋይስ እንግዲህ በገዛ ቻናሉ ፕራንክ አድርገናታል። እሺ ካለች ቪዲዮ ተቀብያ ቻናል ላይ ጭኖለሁ። እሺ መቻች ሰብስክራይብ እያደረጋችሁ